አረ ቤተሰብ ቤተሰብ እንዴት ናችሁልኝ? አረ ምንድን ነው በፍቅር እየሰፈር ምንድን ነው የሚደረገው እንዴ ምንድን ነው ለእልቷ? ሰሞኑን በቃ ስቃ ትመጣለች ስንል በቃ እየተከፋች ቤት እስከ መቀየር ድረስ ያደረሳት ነገር ምንድን ነው እንዴ? አረ ደግሞ ይህስ የባሰው መጣ ጨራሽ በጋርድ እንዴ ፍቅር እየጠላት አላት እንዴ በጋርድ የምትጠበቀው ወይንስ ምንድን ነው አልገባኝም። አረ ነጻነት ስጡልን ለልዕልታችን እንዴ ነጻነት ያስፈልጋታል። እንዴ ጭራሽ እስጢፋኖስ በጋርድ ጠብቆ በጋርድ እያስጠበቀ መውጫ መግቢያ መተፋፈኛ ያሳጣት። እንዴ ለእልታችን ምን ጉድ ነው እንዴ! እኔ ገርሞኛል። እኔ ከፉፉ ገረሱን እስካሁን ድራማ ነበር የሚሰሩት የሚመስለኝ የነበረ በቃ ዋ ፍቅርዬ ፍቅሪኝ ከም የማንም በአሁኑ ታይም ላይ ፍቅረኛ የለኝም። አንተና እኔ ምንም አይደለንም፣ ጓደኛሞች ነን። ቦታጅራ ምን ተዋወቅ ጓደኛሞች ነን። ስለዚህ ተመልካች ደግሞ በሌላ እንዲያስበን አልፈልግም። በአሁኑ ሰዓት እኔ ብቸኛ ነኝ፣ ፍቅረኛ የለኝም እያለች እንግዲህ እያወጀች ነው ፍቅርዬ። እስጢፋኖስ ደግሞ በጣም የሚፈልጉ ሰዎች በዙሪያሽ አሉ፣ ስለዚህ ጥበቃ ያስፈልግሻል እያላት ነው ይሄ ልጅ ደግሞ። አልገባኝም። ባለፈው በቃ ብዛ በነ ቡሪክ ምናምን ተጨፋጭፎ የተላከ መስሎኝ ነበረ ግን እሱ ግን ያው እያስጠበቃት ነው። ፍቅርዬ ፈርታ ምናምን ቤት እስከ መቀየር ድረስ ነው የደረሰች። ነገሩ እንዴት ነው? እንዴት ነው ነገሩ እንዴት ነው? አረልዘፍን ነበረ ነበር ግን፣ የእውነት እኔ ፍቅርዬ ከቡሪክ ጋራ ብትመጣ ሰላም ታገኝ ነበረ። በቃ ባለፈው ስቃ ተጫውታ ስትመጣ ነበር ደስ የሚለን። አሁን ግን በጣም ስትረስ ውስጥ እየገባች ነው፣ ጭንቀት ውስጥ እየገባች ነው። አስፈላጊ አይደለም ይሄ ነገር እንዴ። በቃ ልጅቷን ነጻነት ስጧት በቃ አለቀ። እና ምስኪን ፎፎ ደግሞ አሳዘነኝ በቃ መጨረሻ ላይ ተቃፎ ሲለያዩ አይ ፍቅር እየሲከፋት እኮ ውድ ምን ያረጋል? ፉፉ ፉፉዬ ምስኪን ሄውሱ ኮስተራልላልና፣ አሁን እሱ ፉፉ በቃ ማን ስለሆን ክለዋንተ ፍቅር እየን በጋርድ የምታስጠብቅ ምናምን ብሎ አንዴ በቦክስ ጣ አድርጎ መስደድ ነበረበት። ግን ፉፉ ብድቅ ቁጭ ኩሻፕ ሰራ ኩሻፕ ነው ምንድነው? ብድቅ ቁጭ ብድቁጭ እንዲዎች ብድቁጭ እንዲ አይ ፉፉዬ እስኪ እንዲው እኔ እኮ ራሱን ይዘ ኮ ሶፋ ቤት ላይ ብድቁጭ ብድቁጭ የሚላት ነገር እንዲ ያስቀኛል። እግር እኮ ምስኪን ነው። አይ እንዲሁ እስኪ እንደ ወንድ ሁንላት እስኪ፣ ለፍቅርዬ፣ እስኪ ግርማ ሞገስ ሁንላት። በቃ አሁን ስጢፎ ደግሞ በቃ ፍቅርዬ ዘንድ ማንም እንዲደርስ አልፈልግም፣ አንቺ ጥበቃ ያስፈልግሻል እያለ ነው። ልጅቷን በጣም መሀል ቤት እያጨናንቋት ነው። እርግጠኛ ነኝ የሆነ ስልክ እኮ የደወልኩልህ ላንተ የሆነ ሰው ስልክ አልነሳልኝ ሲል ጊዜ ነው አለች። እርግጠኛ ነኝ ቡሪካ አላነሳላት ብሎ ነው ፍቅርዬ ግርጌ ቡሪካን አላነሳላት ያለ እና እውነት ኒንጃ እግዚአብሔርን አቡሪካ ጋር አብረው ቢሰሩ ቢመጡ ሁሎችም ቢንቀሳቀሱ አብረው በጋራ ቢሰሩ ደስ ይለኛል። እና ፍቅርዬ ስቃ የምትመጣበት መጣበት ቀን እናፍቆኛል። ኒዌይስ አይዟችሁ።